የ2025 የቲክቶክ ክሬቲቭ አዋርድ ፕሮግራም እጅግ በጣም ብዙ መነጋገሪያ ርዕሰ ጉዳዮችን ይዞ ብቅ ያለ ጉዳይ ሆኗል። እዛ ፕሮግራም ላይ መነጋገሪያ ከነበሩ ነገሮች መካከል ባየሌው እየተሰራፋና ብዙዎች እየተነጋገሩበት ብዙዎችም ደግሞ ቅሬታዎቻቸውን እያሰሙበት ከሚገኘው ነገር አንዱ በወቅቱ እጭ ሆነው የቀረቡትም ሆነ ታዳሚ የነበሩ ግለሰቦች አለባበስና የልብስ ሁኔታቸው እጅጉን አነጋጋሪ ሆኗል ከነዚህ መካከል ደግሞ ግማሽ የሰውነት ክፍሏን የሚያሳይ እራፊ ጨርቅ እየለበሰች አንዲት ግለሰብ ለዚህ ልብስ ያወጣሁት ከሶስት ሚሊዮን ብር በላይ ነው የማለቷ ነገር መነጋገሪያ ሆኗል ልጅቱ ለልብሱ ካወጣችው ብር በላይ እንዴት ያለ አለባበስ ነው ልብስ ያመጣችሁ? ሴቶና በአደባባይ እንደምን እንደዚ ለብሳት መጣለች የሚሉ ጉዳዮች ከብዙ አንጻር እየተነሱ ይገኛሉ። ሰላም ጠና ይስጥልን የተወደዳቸውና የተከበራችው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ያለም ጫፍ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዘውትራ ነው። በዛሬው መሰናዷችን የዘንድረውን የ2 አምስት የቲክቶክ ክሬቲቭ አዋርድን በተመለከተ በእለቱ እነማን ምን የሚለው የሚለውና ከልብሳቸው ጋር ተያይዞ በማህበረሰቡ ዘንድ የተነሳውን ቅሬታና ተቋሞ ልፍ ሲልም ደግሞ ሊያመርታቸው ነው መልበስ ይችላሉ፣ ስላሉም ሰዎች ልንነግራቸው ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ጊዜ ሚዲያንም ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ጠየቅን። አብራችሁን ስለምትቆዩ እናመሰግናለን። ክበሩልን። ሽ በጣም ነው የምታምሪ፣ ያለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ ልብስ ይቆስተ ኢንግሊዘን ነው ያው ሁሉ ግልጽ ነው ነገር ሶስት ሚሊዮን ብር። አው በጣም ነው የሚያምረው። በጣም ለየት ብለሻል። ከሩቅ ነው ያየሁሽ። ምን ልብስ ይልብሳይ ራሱ ትላንት በስቲያ ማምሻውን በአዲስ አበባ ኮንቬክሽን ሴንተር ተካሂዶ የነበረው የዘንድሮው የሀያ አምስት የቲክቶክ ክሬቲቭ አዋርድ በብዙ መልኩ ብዙ መነጋገሪያ ርዕሰ ጉዳዮችን ትቶ አልፏል። ከእነዚህ መካከል ወዲህ ተሸላሚዎቹ የሆኑ ሸላሚዎቹ ከመሸለማቸውም ከመሸለማቸውም በፊት እንደየቤት እምነታቸው አስተምሮ የሚያመልኩትን አምላካቸውን በማመስገን ነገራቸውን ሲጀምሩ መታየታቸው ቢበዛም ቢያንስም ወጣቶቹ አምላካቸውን ያልዘነጋ የእውቀታቸው መሰረት የመንገዳቸው መመቻቸት ምክንያት እርሱ እንደሆነ አልዘነጉም ያስባልና ያስመሰገናቸው ጉዳይ ነበር። ከዚህ በመለስ ደግሞ ሃይማኖታዊ ጉዳዮችን እንደ መከራከሪያ በማንሳትና ያልተገባ አምባጓሮ መፍጠር እየሻቱ ደግሞ በዚህ ጉዳይ ላይ እዚህ ቤትና እዚያ ቤት እያሉ በሃይማኖታዊ ነገሮች ላይ ያልተገቡ ያልተፈጠሩ ሀሳቦችን እያነሱ ሲጥሉና ሌላ አጀንዳ ሲፈጥሩ የነበሩ ግለሰቦችም ለአመታት ቅጠል ተሸክማ ቅጠል ሸጣ ያሳደገችውን እናቱንም ማክበር ጭራሮ ቢጤ በጀርባው ላይ ተሸክሞ እናቱን ከጎን አስከትሎ ውለታዋን ለህዝብ ያሳየው ወጣት ጉዳይም በዚሁ የዘንድሮ የቲክቶክ አዋርድ ላይ የታየ ክስተት ነበር። በዚህ የቲክቶክ አዋርድ ላይ እጅግ መነጋገሪያ የነበረው እና ብዙዎችን ከማስደመም በመለስ ሲያስከፋና ነገሩ እንዴት እንዴት ነው ልጆቻችን ወዴት እየሄዱ ነው ካስባሉ ነገሮች መካከል አንዱ ደግሞ የአለባበስ ጉዳይ ነበር። በዚህ የሽልማት መርሃ ግብር ላይ ከተሳታፊዎቹ ጀምሮ እጩ ተደርገው ለሽልማት እስከ ተዘጋጁ ተወዳዳሪዎች ጀምሮ ያምርብኛል እዋብበታለው እያሉትን አለባበስ ለብሰው ታይተዋል። ያምርብኛል እዋብበታለውም ብቻ ሳይሆን አለባበሴ እንዲህ እንዲህ ያለ መልእክት እያስተላልፍልኝ ዘንድ ይህንን ልብስ ዲዛይን አስደርጌ እለብሳለው ብለው ብዙ ብር አውጥተው አንዳች እርባና ያለው መልእክት በልብሶቻቸው ለማስተላለፍ እየሞከሩም ወጣቶች አልጠፉም። ይህ እንዲህ ባለ መልኩ ታዲያ ከባህልም ከሃይማኖትም ውጪ በሆነና እጅግ ባልተገባ መልኩ ብዙዎችን ያስቆጣ አለባበስ ለብሰው ብቅ ያሉ ወጣቶችና ተሳታፊዎች ነገር ደግሞ ትውልዱ በመሰልጠንና በመዘመን ስም ወዴት ወዴት እያመራ ነው እያስባሉ ትዝብቶችና ቁጣዎችን አስነስተዋል። ከነዚህ መካከል የአንዲት ወጣት ያልተገባና እጅግ ነውር ነው የተባለ አለባበስ አንዱና ዋነኛው ነው። ግለሰቧ አሁን ድረስ በብዙ መልኩ እየተችችም እየተብጠለጠለችም ትገኛለች። ግለሰቧ ላይ ከሚነሱ ትችቶች መካከል አንዱና ዋነኛው የለበሰችው ልብስ ብጣሽ ጨርቅ ሆኖ አካሏን ያጋለጠ መሆኑና አወጣሁበት ያለችው ዋጋ ነው። ሴት ልጅ በጉባኤ ይሁን በአደባባይ ተሸፋፍና የሴትነት ወጓን ጠብቃ እንድትታይ በሚያስተምር ማህበረሰብ ውስጥ ግማሽ እርቃን ሆኖ መታየት ነውር ነው፣ የሴት ልጁ ውበቷ ድብቅነቷ ውስጥ ነው ሲሉ አለባበሷን በብዙ የተቹ ብዙዎች ናቸው። ሌላው በጣም ነው የምታምረው አለባበሱ በጣም ነው የሚያምረው። የልብስ ኮስት የምትነግሪኝ ግልጽ ነው፣ ሶስት ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁት። ሌላው ለዚህ ልብስ አወጣውበት ያለችው ብር ነገር እጅጉን አነጋጋሪ ነው። ልጅት ስለ ልብሷ ዋጋ ስትጠየቅ ያው እንደተለመደው በሚሊዮኖች ነው የማወጣው አሁን ያወጣውበት ብር ከሶስት ሚሊዮን ብር በላይ ነው ያለችው ነገር ብዙዎችን አስደንግጧል እንዲሆና በልበ ሙሉነት ልትናገር የቻለችበት ምክንያት ልጅቱ የእውነት ይህንን ያህል ብር ለዛች ብጣሽ ጨርቅ አውጥታ ነው ወይ ወይንስ ይዋሸች ነው የሚሉ አስተያየቶች ብዙ ናቸው። እርግጥ ነው እንዲች ለምታክል ብጣሽ ጨርቅ ሊያውም አካል ገላዋን በቅጡ መሸፈንና ብርዱንም ቁሩንም መከላከል ላልቻለ ልብስ ይህንን ያህል ብር ለማውጣት ያልተበረዘ መብት ሊኖራት ይችል ይሆናል። ትልቁ ጥያቄ የሚመጣው ግን አንድ ሰው እንዲህ ባለች ታዳጊ ሀገር ላይ ችግር ተወርቶ ችግር ተተርኮ በሚዋል በሚታደርባት ሀገር ላይ ብዙ እጅግ ብዙ በልቶ ማደር የተሳናቸው፣ በህመም ተሰቃይተው በዛው ማህበራዊ ሚዲያ ላይ እገዙን እርዱን እያሉ ብዙዎች ደጅ በሚጠኑባት ሀገር ላይ ፌስታል ልማት ሞላ ልብስ ይህንን ያህል ብር አወጣው ብሎ ማለት ጤነኝነት ነው ወይ የሚል ጥያቄም ያስነሳል። ሰው ሰው ሰው የሚሸተው እንደ ሰው ከምቾቱም ከድሎቱም ቀንሶ ለሌላው መቆረስ ሲችል ይመስለናል። ነገሩን ከሌላ አንጻር እንመልከተው ብንል ደግሞ ልጅቱ የዘመነችቱ ያንን ያህል ብር የእውነቷን አውጥታ ከሆነ ብሩን በራሷ ጥራ ግራ ለፍታ ያመጣቸው አይደለም። አንድም ተገፍቶ የማያልቅ ብር ካለው ቤተሰብ የወርቅ ማንኪያ በአፏ ነክሳ የተወለደች ካልሆነች በስተቀር አሊያ ደግሞ በውርስ ያገኘችው ብር ካልሆነ በቀር የትኛውም ሰው በላቡ ለፍቶ ጥሮ ግሮ ያመጣው ብር ላይ እንዲህ በዚህ ልክ እችን ለምታክል ጨርቅ ይህንን ያህል ብር እያወጣ ብሩን የላቡን የድካሙን ልፋት አያባከንም የሚልም አሳባለን። ይህንን ጉዳይ በተመለከተም ትችታቸውን ሲያቀርቡ የነበሩ ሰዎችም ላይ ለምን ተቻቸዋት፣ መብቷ ነው፣ ደግሞም የፋሽን ዲዛይን ሳይንስ አልገባቸውም እንዲህ እያላቸው ነው አገሪቱን ወደ ኋላ ያስቀራቸዋት እያሉም ብዙ ናቸው። ያም ሆነ ይህ ግን የልጅቷ አለባበስ ዘመናዊነትን የሚያሳይ ነው ቢባል እንኳ የራስን አስጥሎ የሰው አንጠልጥሎ እንዲሆኑ መታየት መቼም የሚያዘልቅም የሚያስመርቅም ጉዳይ አይደለም። በዚህ የቲክቶክ አዋርድ ላይ መነጋገሪያ የነበረችው በወቅቱ ይች ልጅ ብቻም አልነበረችም። በሀያ አምስቱ የቲክቶክ ክሬቲቭ አዋርድ ላይ በምርጥ ግምገማ ይዘት ወይንም ደግሞ በቤስት ሪቪው ኮንቴንት አሸናፊ የሆነው ዩቲዩበሩ ጃኒም እሱና አብሮ አደጎቼ ናቸው ያላቸው ወዳጆቹ ለብሰውት የመጡት ልብስ ከፍተኛ ትችትን አስነስቶባቸዋል። የልጆቹ አለ አለባበስ ያልተገባና ነገር እየው ትውልዱን እጅግ ነውር ወደሆነ ነገር ልቡን እንዲወስድ እያደረገ አለባበስ ነው የሚሉ ቅራኔዎች አሁንም እየተነሱባቸው ይገኛሉ። ደግሞ ወዲህ በዛው ልክ እጅግ አገረኛ የሆነ ባህሉንም ወጉንም ሳይለቅ ልክ እንደ ሀገሬው እንደ ገበሬው እንደ ባላገሩ ለብሶ እየታየው ግለሰብም በዛ ልክ ሲመሰገን ታይቷል። ያም ቢሆን ግን ይህንን ሰው እነዛ ሰዎች በለበሱት ልብስ ልክ ወደ ማህበራዊ ሚዲያ አምጥተው እንደምን እንዲለበስክ ብለው ሲጠይቁትም ሲያመሰግኑትም አልታዩም። ይህ ነገር ነገር ወዴት ወዴት ነው የሚያስብል ጉዳይ ሆኗል። ይህ ነው እንግዲህ የራስ ጥሎ የሰዋን ጥልጥሎ ያስባለው ጉዳይ። በዚህ የቲክቶክ ክሬቲቭ አዋርድ ላይ ሁሉም ለብሶ ከመጣው አለባበስ በተለየ ደግሞ የብዙዎችን ትኩረት ከመሳብን በላይ አድናቆት ያስገኘው የዶክተር ሱመያ አለባበስ ነበር። በህክምናው ዘርፍ የአቅሟን ያህል ግንዛቤ ትሰጣለች የተባለችው ዶክተር በቦታው ላይ እንድትገኝ ጥሪ ሲደረግላት አይ እኔ እንዲህ አይነት ቦታ አልገኝም ብገኝም ኒቃም ለብሼ እንዴት ይሆንልኛል ብላ አላለችም። ቦታው ላይ ተገኝታ ኒቃሟንም ለብሳ ልዩ ፈጣሪ ሆና ተከስታለች። ይህ ብዙዎችን አስገርሞም አስደንቋልም። እንዲያሉ ኩነቶች ላይ ሃይማኖታዊ አስተምሮቶችን እያለቀቁ አለባበሶችንም መልበስና መሄድ እንደሚቻል ማሳያ ናቸው። ተብሎላታል። ለዶክተር ሱመያም ታዲያ ከዘንድሮው የቲክቶክ ክሬቲቭ አዋርድ አለባበስ ጋር ተያይዞ አንድ ግለሰብ በተለይ ደግሞ ሶስት ሚሊዮን ብር ነው ያወጣውበት ብላ ልብሷን በአደባባይ ካሳየችው ልጅ ጋር ተያይዞ የተሰማቸውን ጉዳይ እንዲህ ብለው በማህበራዊ ሚዲያ ላይ ገልጸዋል። ግለሰቡ እርሰ ጉዳያቸውን እንዲህ ሲሉ ጀመሩ። ለርቃን እራፊ የከለለው ይላሉ። በእርሳቸው አንድ ቀን በስልኬ ድራማ እያየሁ ይላሉ። ከግል ልምዳቸው ሲነሱ ነገር እየሆን ግንዛቤ ለማስጨበጥ አንድ ቀን በስልኬ ድራማ እያየሁ የእቴ ልጅ አንገቷን ክንዴ ውስጥ ወሽቃ አብራ እያየችኝ ነበር። ዋናው ጭብጡ ከሀብት ጋር የተያዘ ጉዳይ ስለነበር በጭራሽ አልከለከልኳትም። በመካከል ግን እረሳኋት። ተዋናዮቹ ሊሳሳሙ ሲሉ አዲስዬ ዓይኔን ጨፍኛለሁ ብላ ፊቷን ስትሸፍን ነው ነገርየው ትዝ ያለኝ። ደነገጥኩ። ጎበዝ ኮነሽ ብዬ አመሰግንኳት። ከወንድሟ ጋር ቤት ውስጥ ድንገት በጨዋታ መካከል የስድብ ቃል ከሰሙ አስቆመው፣ ይቅርታ እንዲጠየቅ አድርገው ነው ወሬ የሚቀጥለው። ብቻ በቀልድ እንኳን የስድብ ቃላት መነጋገር በጭራሽ የለባቸውም። አንድ ቀን ደግሞ ሰው ቤት ግብዣ ተጠርተን ሄደን ልክ እንደተቀመጠን ልጆቹ መጥተው ጉልበታችን ላይ ዘፍ ዘፍ አሉ። ክቡን ያልኩት ከጉልበታችን ላይ እያነሳን አቅፈን ሳምናቸው። አዲስ አበባ ውስጥ ልጆች እንዲያደርጋሉ ብዬ አስቤ አላውቅም ነበር። ይህ የብዙ ቤተሰብ ታሪክ ነው። ልጆቻቸውን ጨዋ አድርገው የማሳደግ ግብ ግብ እንዲህ ነው። እንግዲህ ስጋቴ ግን ጨዋነትን ከራሳቸው አልፈው ለሌላ የሚያስተምሩ ልጆችን ነገ በማህበራዊ ሚዲያው ላይ ብቻቸውን ልንለቃቸው መሆኑን ሳስብ ያሰጋኛል። እኔ በጣም ዲሞክራት ነኝ፣ በነጻነት አምናለው። ሰዎችን እስካልጎዳ ድረስ ማንም የፈለገውን ቢያደርግ ግን ግድ የለኝም። በአሁኑ ወቅት ግን ማህበራዊ ሚዲያውን የምንቆጣጠርበት ቴክኖሎጂ የለንም። የማህበራዊ ሚዲያውን ስልተቀመር ወይንም ደግሞ አልጎሪዝም ፍላጎታችንን እየተከተለ እዛው አስቀምጦ እንዲያስቀረ ነው የተሰራልን እንጂ ለልጆች ይሄኛው ጉዳይ፣ ለአዋቂዎች ይሄ ብለን ለይተን የምናቀርበው አንድም ነገር የለንም። እንዲህ በራሳቸው ቀለ ቀለም የደመቁ እንዲህ ራቁቷን የመጣች ይባስ ብሎም እዚህ ለመናገር የሚቀፍ ሰይጣናዊ ስራ ውስጥ ለማስገባት የለምምድ አለባበስ ለብሰው የመጡትንም እኩል እንድናይ እንገደዳለን። ያውም በኮንቴንት ደረጃ። ቲክቶክ ላይ በመልካም ነገር ችሎታዎቻቸውን አውጥተው ላሳዩን ወጣቶች ክብር ቢኖረኝም ምናለ ውድድሩ ግን በስራ ቢሆን ብዬ ተመኘሁኝ። ሴት ልጅ ክብር አላት። በተውሶ ራስን አርክሶ ደስ አይልም። እይታ ለማግኘት ብላቸው ነገ ሰው ይሆንልኛል ብለው የሚለፉ ወላጆቻቸውን አታሳዝኗቸው፣ ፈተና ትሆኑባቸው ሲሉ ከዚች ልጅ አለባበስ ጋር ተያይዞ የተሰማቸውን ቅሬታ አንስተዋል። ታዲያ ይህ ጉዳይ ብዙዎችን አስከፍቶ ኖሮ አንድ ሰው ደግሞ ጉዳዩ እንዲህ በቀላሉ ታይቶ ሊታለፍ የሚችል ነገር አይደለም ሲሉ ለባህልና ስፖርት ሚኒስቴር አጭር መልእክት አድርሰዋል። ይድረስ ለባህልና ስፖርት ሚኒስቴር ጸረ ትውልዶችን ስለመቃወም ይላል። እርሰ ጉዳያቸው የቲክቶክ ክሬቲቭ አዋርድ ላይ በዚህ መልኩ ልቅና የተራቆተ አለባበስ ለብሶ መምጣት ምን የሚሉት ነው? ይህ ጋጠ ወጥነት ነው። ስለዚህ በእንደዚህ አይነት ህዝባዊ ፕሮግራም ላይ የሚመለከተው ሚኒስትር ልክ እንደ ትምህርት ሚኒስትር በምንም ሰበብ በሚዘጋጅ ፕሮግራም ላይ ስርዓት ያለውና የሀገራችንን ባህልና ስርዓት በማይጻረር መንገድ ተፈጻሚ የሚሆን የአለባበስ ኮድ በአዋጅ መልኩ ስርዓት በማበጀት ማውጣትና እንዲካለ ነውር ሊታደገው ይገባል ሲሉ ድምጻቸውን ለባህልና ትራንስፖርት ሚኒስቴር አድርሰዋል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ያለፈው የቲክቶክ አዋርድ ላይ የነበሩ አለባበሶችን እንዴት ተመለከታችኋቸው? ግለሰቦቹ የእውነት መብታቸው ምንስ? ደግሞ መብትን ቢኖራቸው አለባበሳቸው ባህልና ወግን መሆን አለበት ላላቸው ሀሳብ አስተያየቶቻቸውን በሀሳብ መስጫ አስፈሩልን ክበሩልን።